ሰላም ሰላም እንዴት ናችሁ? ውድ የሜቲዩ ቻናል ቤተሰቦቼ። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ መለቃቸውን አዳዲስ ጠቃሚ የጤና ትምህርታዊ መረጃዎችን በስፋት መከታተል ትችላላችሁ። ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮውን ጀምሩት። በዚህ ቻናል ላይ ምንጊዜም ስለ ጤናችሁ የተለያዩ ምክሮችን የምሰጥበት የጤና ቻናል ነው። ብዙ ጠቃሚ ምክሮችን እንዲሁም ደግሞ በቀላል መንገድ ስነ ውበታችሁ የምጠብቁባቸውን ዘዴዎች በየቀኑ በስፋት የማስተምር ስለሆነ ሰብስክራይብ እያደረጋችሁ ሁሌም አዳዲስ የጤና መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። በዛሬው የጤና ፕሮግራም ላይ ደግሞ የምንመለከተው እጅግ በጣም በአሁኑ ሰዓት ለብዙ የጤና ችግሮች መፍትሄ እየሆነ ያለን የቺያ ዘሮች አስደናቂ ጥቅሞችና አጠቃቀማቸውን አጠር አድርጌ ስለ ቺያ ሲድ ዘሮች የማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። የቺያ ዘሮች በትንንሽ መጠን ውስጥ ብዙ ንጥረ ነገሮችን የያዙ በጣም ጠቃሚ ምግቦች ናቸው። በውሃ ውስጥ ሲጨመሩ ጄል መሰል ይዘትን ይፈጥራሉ። ይህም ለጤናችን በርካታ ጥቅሞችን ያስገኛል። ቺያ ሲድ እጅግ በጣም ዘርፈ ብዙ የጤና በረከቶችን ይሰጠናል። እንዲሁም ደግሞ በርካታ እጅግ በጣም ብዙ በሽታዎችን ለመፈወስም ይረዳል። የቺያ ሲድ ውሃን መጠጣት ከሚያስገኛቸው አስገራሚ ጥቅሞች መካከል ጥቂቶቹን በዚህ ቪዲዮ እነግራችኋለሁ። አንደኛ እና የመጀመሪያው የምግብ መፈጨትን ያሻሽላል። የቺያ ዘሮች ከፍተኛ መጠን ያለው ፋይበርን ይይዛሉ። ይህም የምግብ መፈጨትን ለማሻሻል ይረዳል። ፋይበር የሆድ ድርቀትን ለመከላከል እና የአንጀት እንቅስቃሴን ለማስተካከል ይረዳል። በአጠቃላይ የቺያ ዘሮችን መጠቀም የአንጀት ድርቀት በሆዳችሁ ውስጥ እንዳይከሰት እንዲሁም የምግብ መፈጨት ሂደታችሁን ከፍተኛ ለማድረግ ይረዳል። በአጠቃላይ ከአንጀት ጋር የተያያዘ የምግብ መፈጨት ችግር ካለ ቺያ ሲድን መጠቀም እጅግ በጣም አስፈላጊ ነው። ሁለተኛ የደም ስኳርን ለመቆጣጠር ይረዳል። የቺያ ዘሮች የደም ስኳር መጠንን ለመቆጣጠር እንደሚረዱ በበርካታ ሀገራቶች ጥናት ተደርጓል። ፋይበር በደም ውስጥ ያለውን የስኳር መጠን ቀስ በቀስ እንዲጨምር ያደርጋል። ይህም የሱኳር በሽታ ላለባቸው ሰዎች እጅግ በጣም ጠቃሚ ነው። ስለዚህ የቺያ ዘሮችን ማለትም የቺያ ሲድ ዘሮችን መጠቀም በአመጋገባችሁ ውስጥ ማካተት የደም ሱኳር መጠንን በመቀነስ ሱኳር በሽታ ላለባቸው ሰዎች የሱኳር መጠናቸው ከፍ እንዳይል ይቆጣጠራል ማለት ነው። ሶስተኛ የልብ ጤናን ያሻሽላል። የቺያ ዘሮች ኦሜጋ3 ፋቲ አሲድን ይይዛሉ። ኦሜጋ 3 ፋቲ አሲድ ደግሞ የልብ ጤናን ለማሻሻል እንዲሁም የደም ግፊትን ለመቀነስ እና የልብ በሽታ ተጋላጭነትን ለመቀነስ በከፍተኛ ሁኔታ ይረዳል። የቺያ ዘሮችን በአመጋገባችሁ ውስጥ ማካተት እንዲሁም ደግሞ ጠዋት ጠዋት የቺያ ዘሮችን አንድ ብርጭቆ መጠጣት የልብ ጤናን እጅግ በጣም ለማሻሻል ይረዳል ማለት ነው። አራተኛ ክብደትን በሚገርም ሁኔታ ይቀንሳል። የቺያ ዘሮች ከፍተኛ መጠን ያለው ፋይበርን እናም ፕሮቲንን ይይዛሉ። እነዚህ ንጥረ ነገሮች ረዘም ላለ ጊዜ የመርካት ስሜት እንዲሰማት ያደርጋሉ። ይህም የክብደት መጠንን በከፍተኛ ሁኔታ እናም በቶሎ ለመቀነስ ይረዳል። ታዲያ የቺያ ዘሮችን በአመጋገባች ውስጥ ማካተት እንዲሁም ደግሞ የቺያ ዘሮችን ከውሃ ጋር አቀላቅሎ መጠቀም እንዲሁም ደግሞ ጧጣት እንደ ብርጭቆ መጠጣት በከፍተኛ ሁኔታ የክብደት መቀነስን ለምትፈልጉ ሰዎች ይረዳል ማለት ነው። አራተኛ የአጥንት ጤናን ያሻሽላል። የቺያ ዘሮች ካልሲየምን፣ ፎስፈረስና ማግኒዚየምን ይይዛሉ። እነዚህ ንጥረ ነገሮች ለአጥንት ጤና በጣም አስፈላጊ ናቸው። ስለዚህ የቺያ ዘሮች የአጥንትን ጤና በማሻሻል የአጥንት መሳሳትን እንዲሁም ደግሞ ከአጥንት ጋር ተያይዞ የሚመጡ እንደ ኦስቲዮፕሮሲስ ያሉ በሽታዎችን በከፍተኛ ሁኔታ ለመከላከል ይረዳሉ። ስድስተኛ የቆዳ ጤናን ያሻሽላል። የቺያ ዘሮች አንቲኦክሲዳንት ባህሪ ያላቸው። አንቲኦክሲዳንትስ ቆዳን ከጉዳት ለመጠበቅ ና የቆዳ እርጅና ለመቀነስ ይረዳሉ። ሰባተኛ የሰውነት እርጥበትን ይጠብቃል እንዲሁም ይይዛል። ቺያ ሲድ ውሃ በውስጡ ያለውን ጄል መሰል ይዘት በመያዝ የሰውነት እርጥበት እንዲይዝ ይረዳል። ማለትም የሰውነት እርጥበታችሁን በከፍተኛ ሁኔታ ይጨምራል። ይህም ለቆዳ ጤንነት፣ ለጸጉር ጤንነት በአጠቃላይ ከአንጀት ጋር ተያይዞ ለሚመጡ ችግሮችም እጅግ በጣም ፈውስ ነው ማለት ነው። እነዚህ ከላይ የዘረዘርኳቸው አስገራሚና ተአምራዊ የሆኑ የቺያ ዘሮች ጠቀሜታዎች ናቸው። የቺያ ዘሮች እጅግ በጣም በከፍተኛ ሁኔታ በርካታ በሽታዎችን እንደሚፈውሱ ይታወቃል። ማለትም እኔ የዘረዘርኩላችሁ ዋና ዋና የተባሉትን በጥቂቱ ሲሆን ከዚህም በላይ ግን የቺያ ሲድ ዘሮች በርካታ የጤና ጥቅሞችን ይሰጣሉ። የቺያ ሲድ ዘሮችን በአመጋገባችሁ ውስጥ ምንጊዜ የሚሆን አካታችሁ መመገብ በጤናም ይመከራል። እንዲሁም ደግሞ በአጠቃላይ በሽታዎችን ለመከላከል ፈውስ ይሆናቸዋል ማለት ነው። ስለዚህ በአመጋገባችሁ ውስጥ ግዴታ የቺያ ዘርን አካታችሁ ብትመገቡ እጅግ በጣም ለበርካታ የጤና ጥቅሞች ይረዳችኋል። ታዲያ የቺያ ዘሮችን እንዴት መጠቀም እንችላለን? የሚለውን ደግሞ አሁን እኔ አንድ የሾርባ ማንኪያ የቺያ ዘሮችን በአንድ ብርጭቆ ውስጥ ከ15 ከያ ደቂቃዎች መዘብዘብ ዘሮቹ ጄል መሰል ይዘት ከፈጠሩ በኋላ መጠጣት ይቻላል። ተጨማሪ ጣም እንዲሰማችሁ ወይም ደግሞ ተጨማሪ ጣም እንድታገኙ ደግሞ የሎሚ ጭማቂ ወይም ሌሎች ፍራፍሬዎችን ማካተት ትችላላችሁ ማለት ነው እንዲሁም ደግሞ በሁለተኛ ደረጃ የቺያ ዘሮችን በተለያዩ ምግቦች ውስጥ አካታችሁ መስራት ትችላላችሁ። በአመጋገባችሁ ውስጥ በምታበስሉት ምግብ ውስጥ ለምሳሌ፣ በፍራፍሬዎች ውስጥም አካታችሁ መመጋብ ትችላላችሁ። በተለያዩ ቶሎ የሚደርሱ ፋስት ፉዶች ውስጥም አካታችሁ መመገብ ትችላላችሁ ማለት ነው። ታዲያ የቺያ ዘሮችን እንግዲህ ከመጠን በላይ መጠቀም ደግሞ የሆድ መነፋትን፣ የሆድ ሕመምን ሊያስከትል ስለሚችል ከመጠን በላይ መጠቀም የለባችሁም። በቀን የሚመከረው አንድ ማንኪያ የቺያ ዘሮች ነው። ስለዚህ ከመጠን በላይ መጠቀም ደግሞ የለባችሁ ማለት ነው። ስለዚህ ውድ ቻናል ቤተሰቦች በዚህ ቪዲዮ ላይ ስለ ቺያ ሲድ ዘሮች እጅግ በጣም ተአምራዊ የሆኑ ጠቀሜታዎችን አጠር አድርጌ ዘርዝሬላችኋለሁ። በዚህ ብቻ ያበቃም፣ የቺያ ሲድ ዘሮች በርካታ የጤና ጥቅሞች አሏቸው። እነሱን ደግሞ ሰፋ አድርጌ በሌላ ቪዲዮ እማብራራላችሁ የምዘረዝርላችሁ ይሆናል። ይህ ቪዲዮ ግን ለብዙ ሰዎች ጠቃሚና አስተማሪ ስለሆነ ሼር፣ ላይክ ማድረጋችሁ እንዳይረሳ። በዚህ ቪዲዮ ላይ ደግሞ እናንተ ጥያቄ፣ ሀሳብ ካላችሁ በኮመንት ላይ አስፍሩልኝ የምመልስ ይሆናል። ከኔ ጋር በአዲስ የጤና ትምህርት እስከምንገናኝ ቸርቆዩልኝ